ሰበር ዜና መስከረም 24 ጤና ይስጥልኛ አድማሽ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች በዕለቱ በሁለተኛው የዜና ወጃችን ዳግም ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ዘመነ ካሴን እደመሰሳለሁ ብሎ ጎጃም የገባው የአባው ታደሰ ጦር በየቦታው ከበባ ውስጥ እየገባ መሆኑ ተሰማ ባህር ዳር መኮዳ አካባቢ የፋኖ ኃይሎች በሰነዘሩት መብረቂ ጥቃት የአረጋ ከበደ ካቢኔም ባለስልጣኖች ክፉኛ መቁሰላቸው ተነግሯል በበርካታ ቦታዎች ውጊያ ሲደረግ እና ጅሬ ድል ቀንቷቸዋል የአገዛዙ ካምፕም ጥሰው ገብተዋል በዝርዝር መረጃ ይዘንበታል እንዲሁም ማርሸ ፀሐዩ ዘመነ ካሴን እደመሰሳለሁ ብሎ ጎጃም ስለ ገባው የአብይ አህመድ ከፍተኛ ቁጥር ስላለው ጦር በስልክ ማብራሪያ ሰጥቶናል። በሰፊው እናደምጠዋለን። ወዲህ ደግሞ ጎንደር ላይ የነሳሙኤል ባለድልን ጦር የከበበው የብልጽግና ጦር ከከፍተኛ ውጊያ በኋላ ከበባው ተሰብሮበት ራሱ ድባቅ ተመቷል። በዝርዝር የምንቃኘው ሌላኛው ጉዳያችን ነው። ኤርትራ በከፍተኛ ቁጣ የታጀበ መግለጫ በኢትዮጵያ ላይ አውጥታለች። ይህም በሰፊው ይዳሰሳል። እነ ደብረ ጽዮን ዛሬ በመቀሌ በነበረ የህዝባዊ ውይይት ላይ የህዝባዊ ውይይት ላይ ለማይቀረው ጦርነት ተዘጋጁ ሲሉ ከአብይ ጋር ውጊያ ሊገጥሙ መሆናቸውን አውጀዋል። በዝርዝር እንመለከተዋለን። እንዲሁም በመካነ ሰላም የሙስሊሞች ግድያ ላይም አዲስ መረጃ ይዘናል። ታደምጡታላችሁ። ሰላም ጤና ይስጥልኛ አድማጭ ተመልካቾች ቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ስር ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኤርትራ አመራሮች በኢትዮጵያ መንግስት ክፉኛ መበሳጨታቸው ተነገረ። የኤርትራ የማስታወቂያ ሚኒስትር ዛሬ ጠንከር ያለ መግለጫ አውጥቷል። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት፣ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮች ክፉኛ እያበሳጭ ይመስላል። ይህንን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነፃነታችንን ከኢትዮጵያ በስጦታ አልተረከብንም ። ኢትዮጵያን አሸንፈን ያገኘ ነው ሲሉም ተደምጠዋል። የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠና የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። ለዚህም የኢራቅና የኩዌትን ታሪክ አስታውሰዋል። በመንደፈራ፣ ደፈራ በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያክል ሰራዊት እንደተበተነ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበረ ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡም ታይተዋል ተብሏል። የኢትዮጵያና የኤርትራ ጦርነት እንደ ሁለቱ ሀገራት መሪዎች ከሆነ ለመጀመር ጫፍ ላይ ደርሷል። ይህ በእንዲህ እንዳለም ወደ ትግራይ ስናልፍ ለማይቀረው ጦርነት እንዘጋጅ በሚል የትግራይ ሕዝብ የብሔራዊ አንድነት ንቅናቄ በመቀሌ ከተማ እየተደረገ ይገኛል። በሁሉም ወረዳዎችና ከተሞች ሲደረግ የነበረው የብሔራዊ አንድነት ንቅናቄ በመቀሌ ከተማ ፍጻሜውን እያገኘም ይገኛል። የትግራይ ሕዝባዊ ሰራዊት የማህበረሰብ ክፍሎችና የህወሓት አመራሮች የተለያዩ የግል ድርጅቶች የጊዜያዊ መንግስት አስተዳደር አመራሮች፣ ሴቶችና ወጣቶች፣ የሰማዕታት ቤተሰቦች በነቂስ በተሳተፉበት ንቅናቄ የትግራይ ህዝብ ለማይቀረው ጦርነት እየመከረ ይገኛል ተብለዋል። የትግራይ ህዝብ ከጦርነት በባሰ ሁኔታ ላይ ይገኛል። የብልጽግና መንግስት አብይ አህመድ ግልጽ ወረራ ለመፈጸም እንቅስቃሴውን ጀምሯል፣ በሚል ምክንያት የትግራይ ህዝብ ስርዓቱን ለመጣል ከሌሎች ኃይሎች ጋር ተሰልፎ ለመታገል የሚያስችለውን ሁኔታ ለመፍጠር ይህ የብሔራዊ አንድነት ንቅናቄ በሁሉም ወረዳዎች ተከናውኗል ሲሉም የህወሀት ሰዎችም ተናግረዋል። ይህ አገዛዙ የአብይ አህመድ ሰራዊት ሰሜን እዝን እንደገና በማቋቋም ሜጀር ጄኔራል አድማስ አለሙን የእዙ አዛዥ አድርጎ በመደብ ከማዕከላዊ እዝ አንድ ኮር፣ ከደቡብ እዝ አንድ ኮር፣ ከምስራቅ እዝ አንድ ኮር በማዋጣጣት ሰሜን እዝን መልሶ በማቋቋም በወልቃይት በኩልና በአፋር ሰመራ በአፋር ሰመራ ሁለት ኮሮች የተንቀሳቀሱ ሲሆን ከጋምቤላ የተነሳው አንድ ኮር ጉዞ ላይ መሆኑን በማውሳት አብይ አህመድ ትግራይን በድጋሚ ለመውረር ዝግጅት እያደረገ እንደሚገኝ በንቅናቄው ላይ የህወሀት አመራሮች በስፋት ተናግረዋል። የትግራይ ህዝብ ጠላት የሆነውን የብልጽግናን ሥርዓት አምርሮ በመጥላት በቀጣይ ለማይቀረው ጦርነት መዘጋጀት አስፈላጊ በመሆኑና የትግራይ ህዝብ የህልውና አደጋ ድጋሚ አደጋ ላይ የሚጥል እንቅስቃሴ አብይ አህመድ ስርዓት በግልጽ በአደባባይ የጦርነት ጉሰማ እያከናወነ ስለሆነ ይህንን ወረራ ለመከላከል የትግራይ ህዝብ ውስጣዊ አንድነቱን ለማጠናከር መዘጋጀት አለበት ሲሉም የትግራይ ይ አመራሮች ተናግረዋል። ከዚህ ጋር በተያዘ ሰራዊቱን የማነቃነቅና የማደራጀት ስራዎች መጠናቀቃቸውን በመድረኩ ላይ ተነስቷል። አሁን በቀጥታ ከአማራ ክልል ወዳገኘሁት ሰበር ዜና አልፋለሁ። የጎንደር በጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደጎማ የመጣው የብልጽግና ኃይል ክፉኛ መመታቱ ተሰማ። መስከረም 23 ለ24 አጥቢያ ከሌሊቱ 7 ሰዓት ላይ ጨረቃዋን በመጠቀም ከማክሰኝት ከደጎማ ኃይሉን በማወጣጣት ድንዝዝ ከተባለው ቀበሌ ላይ ደፈጣ በመድፈጥ አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር አመራሮችንና የጥቁር አንበሳ ክፍለ ጦር አባላትን ለማፈን ባፈጽሞ ያደረው የብልጽግና ኃይል በሌሊቱ ተጉዞ ማድፈጡን መረጃ የደረሳቸው የክፍለ ጦሩ አመራሮች እነሳሚም በቆራጥነት የሚመሩት ጦር ከፊት ሆነው በመምራት በመዋጋት የብልጽግና ወንበር አስጠባቂ ኃይል 13 ያክሉን ሙስ በማድረግ ዘጠኙን ክፉኛ በማክሰል ከባውን ሰብረው መውጣታቸው ተነግሯል። እስካሁንም ድረስ የብልጽግና ኃይል ከደጓላ እስከ ፋና ጊዮርጊስ ከፍተኛ ቦታዎች ሰፍሮም እንደሚገኝም ለማወቅ ተችሏል። ነገር ግን አሁን ሙሉ በሙሉ የጎንደር የበጋሻው ክፍለ ጦር አመራሮች ሙሉ ለሙሉ ከበባውን ሰብረዋል። ወደ ጎጃም አለፋ አለው ጎጃም የገባው የጀኔራል አበባው ኮማንዶ በየአካባቢው በዘመነ ካሴ የአፋ ባሃ ጦር ከባ እየተፈጸመበት ይገኛል። ከዚህም አልፎ ጎጃም ዘመነ ካሴን ይይዛለሁ ብሎ የገባው ጦር የገዛ ባለስልጣናቱን ጭምር ባህር ዳር ዙሪያም ራሱ መጠበቅ እንዳልቻለ ነው የተነገረው። በባህር ዳር መኮዳ አካባቢ አረጋ ከበደ ካቢኔዎች ላይ ዛሬ ረፋድ 11 ሰዓት ላይ በፋኖ ኃይሎች ተኩስ ተከፍቶባቸው የነበረ ሲሆን አማረ ታየኸኝ የተባለ የአገዛዙም ከፍተኛ ባለስልጣን የክልል ምክር ቤት አባል ክፉኛ መቁሰሉም ተረጋግጧል። የመትረፍ ድሉ ጠባብ እንደሆነ እማኞች ለሚዲያችን ገልጸውልናል። ይህ በእንዲህ እንዳለ በጎጃም በተለያዩ አካባቢዎችም ውጊያ እየተደረገ ነው። የአፋ ባሃ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ አናብስቶች አዲስ ቅድም ከተማ ላይ የሰላም አስከባሪ ኃላፊውን ጨምሮ በርካታ አጥቦ አይለብስ የሚልሻና አድማ ብተናን አባላትን ሙትና ቁስለኛም አድርገዋቸዋል ተብሏል። ዘመቻ አምሳ አለቃ አይሸሽም ተክሌ ብለው አውጀው አዲስ ቅድም ከተማ ለመግባ ከንጋቱ 12 ሰዓት እስከ 4 ሰዓት ከ40 ድረስ በፈጀው የከተማ ውጊያ በርካታ አጥባይ ልብሴ ሚሊሻና አድማብተና እንዲሁም የመከላከያ ሰራዊት ወደ ላይኛው መሸኘታቸው ተረጋግጧል። የመከላከያ ሰራዊት ወዲያውኑ ሬሳውን ይዞ በመሰወሩም የሬሳ ቆጠራ ለማድረግ አልተቻለም። ነገር ግን 21 ሚሊሻና አድማብተና ወደ ላይኛው ሲሸኙ ከ30 በላይ ደግሞ ቁስለኛ መሆናቸውም እንጀባራ ሆስፒታል መግባታቸውን አረጋግጠናል። 15 ክላሽ የተማረከ

አንድ የቃታ መሳሪያ የተማረከም 523 ፍሬ የክላሽ ተተኳሽ የተማረከም 520 ብር ከብልጭግና የተማረከም ተይዟል። ይህ በእንዲህ እንዳለ በሌላ ግንባር በላይ እዝ አምስተኛ ኮር ወንድማማቾቹ ብርጌድ ክልል ኢየሱስ የአድማ ብተና ካምፕ ላይ የብልጭግና ኃይልን ሙትና ቁስለኛ እንዲሁም እንዲበተን ማድረጋቸው ታውቋል። በትላንትና ሁለት አመሻሹ ላይ የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማ የቴሮስ አምስተኛ ኮር ታደሎ ብርሃኑ ክፍለ ጦር ወንድ ለማማቾቹ ብርጌድ አዘዞ ክልል ኢየሱስ ልዩ ስሙ ጉምብሪት በተባለው የአድማ ብተና ካምፕ ሰብረው በመግባት በብልጽግና ተላላኪ የአድማ ብተና አባላት ላይ የማያዳግም እርምጃ መውሰዳቸውን አስታውቀዋል። በእርምጃው የብልጽግና ኃይል 12 ሞት፣ ሀያ ቆስለኛ ሲሆን በጥቃቱ በርካቶች ተበትነው እግራቸው ወደ መራቸው አቅጣጫም ተበትነዋል። ጉምብሪት የአድማ ብተና ካምፕ ላይ ጥቃት መድረሱን ያረጋገጠው የብልጽግና ኃይል በቅርብ ርቀት ላይ ከሚገኘው አዘዞ የጦር ካምፕ በመጨመር አጋዥ ሰራዊት ይዞም የደረሰ ቢሆንም ሰራዊቱን ከሞትና ከመበታተን ግን ሊታደገው አልቻለም። ይህ በእንዲህ እንዳለ ከአርበኛ ማርሽ ጸሐዩ ጋር ቆይታ ተደርጓል። አርበኛው ትላንት ፋኖ መካነ ሰላምን ሲቆጣጠር የነበረውን ሁኔታ እንዲሁም አርበኛ ዘመነ ካሴን ደመስሳለሁ ብሎ ጎጃም ስለገባው ጦር መረጃዎችን ይሰጠናል። አድምጠነው እንመለስ። ዛሬ ታላቅ ተጋድሎ ነበር የነበረው፣ የሰማው ነበረ፣ በርካታ በጠዋት እኛ ጋር ሌሊት ነበረ። በሌሊት የሚደርሱኝ መረጃዎች በምዕራብ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል ታላቅ ተጋድሎ እያደረጋችሁ እንደነበረ ነበር የነበረው መረጃ። እና ምንድን ነው የዛሬ ውሏችሁ ምን ይመስል ነበረ? ማርሸል፣ አመሰግናለሁ እንግዲህ በዛሬው ዕለት መስከረም ሀያ ሶስት ቀን ሁለት ሺ አስራ ስምንት ዓመተ ምህረት የአፋ ባህር ቴዎድሮስ እዝ ደንበጃ ከተማ በመግባት ያው ደንበጃ መሸጎ በነበረው ጠላት ላይ ፈጣን የከበባ ማጥቃት በማድረግ በርካታ ቁጥር ያለው ጠላት ደምስሷል። መሳሪያም እንደዚሁ የነፍስ ወከፍ መሳሪያ እና ተተኳሽ ማርኳል። አራት የሚደርሱ እግረኛ የሰራዊትን ማርኳል እንደዚሁ ከነሙሉ ትጥቃቸው በታላቅ ጀብዱ ፈጽሟል። ሁለተኛው እንግዲህ ስምንተኛ ዘጠነኛ ክፍለጦር ከሁለት ክፍለጦሮች የተውጣጡ የተወሰነ ቁጥር ያላቸው አባላት ወደ ዘመቻ አደም አሊ አፋናደው በመቀላቀል ወደ መካነ ሰላም በመሻገር ከንጉስ ሚካኤል አሊ ኮር አባላት ጋር ጥምሩ ውጌ አድርገው ነበረ። በዚህም መካነ ሰላም ከተማ መሽጎ በሚገኘው የጠላት ኃይል ላይ የከበባ ድምሰሳ በማድረግ በርካታ ቁጥር ያለው የጠላት ኃይል በመደምሰስ መካነ ሰላም ከተማን ነፃ አድርገው ሙሉ በሙሉ ተቆጣጥረው ባሉበት ሰዓት ነው የደወልከው። ጠላት መካነ ሰላምን ሙሉ በሙሉ ቁስለኛ ስክሪን ሳያነሳ ለቆ ወደ ደሴ አቅጣጫ እየፈረጠጠ ነው የሚገኘው እና አሁን ያለው ሁኔታ ከመካነ ሰላም ደሴ መስመር ሙሉ በሙሉ በሚባል ደረጃ ያው በወገን ቁጥጥር ስር በሆነበት ዕለት ነው የደወልከው እና እንግዲህ የአፋባህ ትግል እንዳየኸው አካባቢ ሳይገድበው ወንዝ ሳይገድበው ሀሳቤ ሳይገድበው የትኛውም አካባቢ ያለ የፋኑ ሀይል በአንድ ተቋማዊ እንትን በአንድ ዘመቻ እየተዋጋ በጋራ እየተዋጋ ጠላትን ድል እያደረገ ያለበት ጊዜ ነው። አሁን ያለ ነው እና ባለፈው ሳምንትም ያው ታስታውሱ ከሆነ የሚዲያ ሽፋን ሰተነው ነበረ። በሰፊው የአባይ ሸለቆ አባላት ከጎጃም ወደ መካነ ሰላም በመሄድ ከዚሁ ከምኒሊክ እዝ አባላት ጋር በመተባበር መካነ ሰላም የሚገኘውን ጠላት ደምስሰው በርካታ ቁጥር ያለው እግረኛ የነፍስ ወከፍ መሳሪያ መማረካቸውንና ከተማውን መቆጣጠራቸውን ያው ለሚዲያ ሽፋና ውለው ነው ነበረ። ዛሬም በተመሳሳይ ከፍ ያለ ቁጥር በማምጣት ጠላት መካነ ሰላምን ያው እንደ ስትራቴጂክ ቦታ በመቁጠር ከባድ መከላከል ለመስራት ነበረ ሙከራ ሲያደርግ የሰነበተው የሚገርመው ድሮኖችን ሲጠቀም ነበረ ኮማንዶ ተቆጥሮ ያለው ኮማንዶ አምጥቶ ነበረ። ከእግረኛ በተጨማሪ አድማብተን አምቶ ነበረ። እግረኛ መከላከል አምቶ ነበረ። ያን ሁሉ ከባድ መከላከል ለማድረግ ነበረ ሙከራ ያደረገው። ያ ሁሉ ምሽት፣ እንግዲህ ያ ሁሉ ኃይል ተሰብሮ ነው ዛሬ መካነ ሰላም ነጻ የወጣውና ህዝቡም ደስታውን እየገለጸ ነው። የእኛ ኃይልም ከመካነ ሰላም ወደፊት ወደ ደሴ አቅጣጫ እየሸሸ ያለውን ጠላት እየተከተለ ያው እንግዲህ ቀጥሎበታል ጉዞውን ማለት ነው። በዚህ ሁኔታ ውስጥ ነው የደወልከው ማርሸት ጎጃም ላይ ከበባ ለመፈጸም ጥረት እያደረገ ነው ሲባል፣ እንግዲህ ምስራቅ ላይም እየተመታ፣ እናንተም ህዝባዊ ውይይት እያደረጋችሁ ኃይላችሁን እያደራጃችሁ በጣም ጠንካራ ስራዎችን ስትሰሩ ነበር። በርካታ ወታደሮችን እያስመረቃችሁ ነበር። በተለይ ኮማንዶ ኃይል በየእለቱ ነው የሚመረቀው ማለት ይቻላል። ጎጃም ላይ የነበረውን ነገር ስንከታተል ነበርና በቅርቡ እንደዚሁ ከምንሊክ ህዝ ጋር በጋራ በመሆን ቴድሮስ ህዝ እና ምንሊክ ህዝ በጋራ ማጥቃት ፈጽማችሁ መካነ ሰላምን ተቆጣጥራችሁ እንደነበረ ዛሬም ድጋሚ እንደ ተቆጣጠራችሁ ነው ያለው መረጃ የሚያሳየውና በጣም የተረበሸ ይመስላል። በጣም የሚገርመው ነገር በምስራቀ በኩል እየተመታ በጣም ከፍተኛ ስጋት አድሮበት የነበረው ደግሞ በዚህ በተለይ በዚህ በደቡብና በምዕራብ በኩል ነው። ቴድሮስ እዝ አሳምነው እዝ ድንገተኛ ጥቃት ሊከፍቱብኝ ይችላሉ የሚል ስጋት እንዳለበት ነበረ የምንሰማው። ከበተለይ ከአንዳንድ ወታደራዊ ምንጮቻችን የምናገኛቸው መረጃዎች የሚያሳዩት እሱን ነበር። በዚህም ሬንፎርስመንት ከወለጋ ሁሉ ለማስገባት ወደ ጎጃም ጥረት እያደረገ እንደነበረ እየሰማን ነበረ። ባለፉት ሳምንታት አርበኛ አስረስም እንደዚሁ በሚዲያዎች ወጥቶ በዚህ ላይ መግለጫ የሰጠበትን አስታውሳለሁኝ። እና ለምንድን ነው በዚህ ልክ ጎጃም ላይ ስጋት እንዲፈጠርበት የሆነው? አሁንስ ያለው ሁኔታ ምን ይመስላል? ከበባ ለመፈጸም ጥረት እያደረገ ነው ወይ? በርግጥም አዎ፣ እንግዲህ ያው አሁን ደቡብ ኢትዮጵያና ምስራቅ ኢትዮጵያ እንደዚሁም ቀለሞለቅ አካባቢ የነበሩ አህዶቹን ጥቅልል አድርጎ አምጥቶ አስገብቷል። ወደኛ አካባቢ ከፍተኛ የሆነ ስራች ያስተዳደረበት ነው። ታስታውቅ እስከሆነ ትንግርቱ ሁለት ሺ አስራ ስድስት ታህሳስ አካባቢ መሀመድ ተሰማ ምስራቅዝን ይዞ ከገባ በሶስተኛ በአራተኛ ወሩ አካባቢ ከነበረኝ ሰላሳ ስድስት ሺ አባላት መካከል ሀያ ስምንት ሺህ ጎጃም ላይ ተደምስሶብኛል የሚል መግለጫ ሰጥቶ ነበረ፣ ወይም ተበትኗል የሚል ወዲያውኑ። ጥር መጨረሻ ላይ ያው እኛም ከባድ ማጥቃት መከላከል ስናደርግ የነበረበት ሲዝን ነው። ያ ሲዝን እንደምታስታውሰው ራሱ ብርሃኑ ጁላ በቴሌቪዥን በወጣበት ጊዜ ሰማንያ ሺህ መከላከያ የት እንደገባ እናውቅም ብሎ አምኖ ነበረ። እና አሁን በቪዲዮ ማቅረብ እንችላለን ማስረጃው ጭምራለን። አምስት መቶ ሀያ ሶስት መከላከያ በአንድ ቀን የማድረክንበት አውደ ግንባር አለ። አስታውሳለሁ እሱን ቲንክ እንግዲህ በድምሰሳ ደረጃ ሰባት መቶ አርባ ሶስት መከላከያ በአንድ ቀን የደመሰስበት እለት አለ። በተለይ ሬጅመንቶች፣ ሻምበሎች እጅ መስጠት ሬጅመንቶች መደምሰስ፣ ዲሽቃዎች፣ ሞርተሮች፣ ብሬኖች የተለመዱ ናቸው። ያ የምታየው በሙሉ የቡድን መሳሪያ የምታዩ በሙሉ ጥቁር ክላሽ የነፍስ ወከት መሳሪያ አምርተ ነው አይደለም። ከየትም ሀገር እርዳታ ግኝተን ነው አይደለም። ራሳቸው እየጫኑ እያመጡ ከራሳቸው የምንቀበለው ነው። እና ጎጃም ላይ እየደረሰበት መሬት ላይ ባለ ተጨባጭ ኃይል ሽንፈት አከርካሪው የተመታ ስርዓቱ ያው የሚታወቅ ስለሆነ እዚህ ነው ይፈራል ይሄ። እና መታጠፊያ በመጣ ቁጥር ሌላ አካባቢ የሆን አለርት በመጣት ቁጥር ከፍተኛ የሆነ መበርገግ መደንገጥ ለመዝግጅት የሚያደርገው ጎጃም ላይ ነው። በፖለቲካ ብትል የአማራውን የብሔርተኝነት እንቅስቃሴ አምጦ በመውለድ የብሔርተኝነት እንቅስቃሴ ፍሎሬሽ እንዲያደርግ እንዲሁ ሪዚስት አድርጎ ወረራውን ቀልብሶ እንዲቆይ የተከፈለው የፖለቲካ መስዋዕትነት የተከፈለው የተገነባው ትርክት ቀላል የሚባል አለ። ሚዲያውንም ብታይ ጥይት ከመተኮሳችን ጀምሮ በእያንዳንዷ እለት የምትደረገውን አውደ ውጊያ ማጥቃት መከላከል ፖለቲካዊ እንቅስቃሴ በመውጣት ጠቃሚ የሚባል የፖለቲካ ትርክት በመገንባት ፕሮፓጋንዳ በመስራት ጠንካራ የሚዲያ ሰራዊት በማደራጀት ሥርዓቱን ያው በያ ወደ ውጊያው እየተፋለም ነው ነው የሚገኘው። በዚህ በሳይበሩ ጭምር እና ለዚህ ነው የጎጃሙን የፈራው። ሰሞኑን እንግዲህ በርካታ ቁጥር ያለው የጠላት ኃይል ነው ወደ አካባቢያችን ያስገባው፣ ግን እስካሁን ሀያ ስምንት ዙር አስገብቷል። የወጣ ጠላት ግን የለም። አሁንም እያስገባ ነው። ይገባል እንጂ ስለማይወጣ፣ ለእኛ ከዚህ ቀደምም በተለያየ ሚዲያ እንደምለው ወደ እኛ አካባቢ በርካታ ቁጥር ያለው ጠላት ማምጣት ማለት ሰራዊት ማምጣት ማለት ለእኛ በርካታ ቁጥር ያለው የጦር መሳሪያ ማምጣት ማለት ነው። ለእኛ በርካታ ቁጥር ያለው ሎጂስቲክ ማምጣት ማለት ነው። እኛ እንደዚህ ነው የምናየው፣ በረከት ይዞ እንደመጣ ነው የምንቆጥረው እኛ ምክንያቱም ትጥቅም ስንቅም የምናገኘው ከስርዓቱ ስለሆነ አልፎ አልፎም በምናስከዳቸው ልጆች ተዋጊ ጭምር ስለሚሆኑ አብዛኞቹ ኃይል ጭምር የምናገኝበት እድል አለ። ስለዚህ ስራቸው የሚመነጨው ገና ጦርነቷ ከጀመረች ጊዜ ጀምሮ በደረሰበት በትር ምክንያት መሆኑ ያው ግልጽ ነው። ትንግርቱ ይሄ ነው፣ ያለው ሁኔታ። በመጨረሻ አገዛዙ እንደሚታወቀው በሶሻል ሚዲያ ሰራዊቱ በኩል ፋኖ በመካነ ሰላም ሙስሊሞችን ገደለ እያለ ፕሮፓጋንዳ እየሰራ ነው። ከዚህ ጋር በተያዘ የአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ አመራር አርበኛ ኑረዲን አበብ ሐሰን ስለ መካነ ሰላሙ ጉዳይ ዝርዝር መግለጫ ከግንባር ሰጥቷል። አድምጠነው እንመለስ። ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ከወር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት አላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ሕዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ እዝ ጥምር ጦር በጠላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው አላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋ እንውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋ እንውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስምነት ጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ? ጀገራህን ይዘህ አለሁ አክበር አትልም ወይ? የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሀሳብ ውስጥ መግባት አይጠበቅበትም። እኔም እንደ ማንኛውም አማራ አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳለጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለሶስት ለአራት ለአምስት የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ሀይሎች ደግሞ ይህንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላል አካባቢ ከጀርባቸው ላይ ማለትም ሳጅን አደማሊ ሲያዋጋቸው የነበሩ ሙሉ ሁለት ክፍለ ጦሮች ሸዋንግዛው ዘጠና አምስት ፐርሰንት ሸሁሴን ጅብሪል በታላቁ የወሎ ሸህ በሸህ ሁሴን ጅብሪል የተሰየመው ክፍለ ጦር ዘጠና ዘጠኝ ፐርሰንት ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ሕዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ አሳጂን አደማሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራርት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የእሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን ይህ መንግስትን አላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል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 በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።